ስለ እስቲ ዛሬ ስለ ማው ማው ስለሚባለው የትግል ትግል የትግሎች አፍሪካ ውስጥ ስለደረጉ የነፃነት ትግሎች እስቲ አንደኛው እንደው እንዲው እናስታወስ፣ እስቲ እንዲው ለማስታወስ ያክል መቼም በጣም ብዙቻችሁ ስሙንም አታውቁትም እና ይሄ ኬንያ ውስጥ ያለ ኬንያ ውስጥ የነበረ ትግል ነው። ደሴም ታይም የሁለተኛው ዓለም ጦርነት ተነስቶ በሚያልቅበት ጊዜ የዓለም ሕዝብ እየተዋጋ ያለ እስፔሻሊ ዩሮፕ ማለት ነው። ዩሮፕ ጦርነት ስጥ በነበረበት ጊዜ እኛ ጋም ኮንሰንትሬሽን ካምፕ ነው የነበረው ኬንያ ውስጥ። በመቶ ሺዎች የሚቆጠሩ ማው ማው ታጋዮች ማው ማው ማለት ከእንግሊዝ ወይ ደግሞ ከብሪቲሽ ኮሎኒ ውስጥ ለመውጣት ትግል ስለጀመሩ ብዙዎቹ የመጡት ከኩኩዩ የሚባለው ዘር ያው ትልቁ ኬንያ ውስጥ ያለው ዘር ከዛ ነው። ግን እንዳለ ታጋዮች ናቸው። ሀገራቸውን ነጻ ለማውጣት ብለው ስለታገሉ በጠቅላላ ተሰብስበው የታሰሩበት ያለቁበት ኬንያ ውስጥ የተደረገ ጭፍጨፋ ነው። እነሱ በመቶ ሺህ ነው የሚሉት፣ ማን ያውቀዋል? እንዲህ በሚሊዮንስ ቢሆን ማን ይቆጠራል? ዋናው ግን እንዳለ ፎቶግራፎችን ገብታችሁ አሁኑ ማየት ትችላላችሁ ማው ማው ምንድን ነው ምንድን ነው የተደረገው እዛ ጎረቤት ሀገራችን ኦኬ እዛ እኛ ጋር የደረገውን ሳይሆን ጀርመን ሀገር የደረገው የአውሽፌትስ ኮንሰንትሬሽን ካምፕ እያንዳንዳችሁ ታውቃላችሁ ዩዳዎች ላይ የተሰራውን በደል እያንዳንዱ ዓለም ላይ ያለ ህዝብ ዓለም ላይ ያለውን ተውት እኛ ኢትዮጵያና አፍሪካ ውስጥ ያለ ህዝብ ያውቀዋል ስለ ማው ማው ግን አንድ ሰው ያውቀው አንድ ሰው እንደው ኬንያዊ ጓደኞች ካሏችሁ ሂዱና የካቲት 12 ምንድን ነው በሏቸው። ምንድነው የካቲት 12 ምንድነው ምንድን የተደረገው? ለምንድነው የካቲት 12 ብለን የምናከብረው አያውቁም? እነሱ አይደለም በጣም ብዙዎቻችሁ አታውቁም፣ አታውቁም። እኔ እንደዚህ ከጓደኞች ጋር አንድ ነገር ብለን ስለ ምን እንደተደረግን የካቲት 12 ቀን አዲስ አበባ ላይ የደረገውን ጭፍጨፋ ኦኬ፣ ጄኖሳይድ ነው የተሰራው። በመቶ ሺዎች የሚቆጠሩ ወገኖቻችን ያለቁበት ነው። እነሱ 15 ሺህ ነው ይላሉ። አንዴ ደግሞ የራሳቸው እንትን ደግሞ 30 ሺህ ነው ብሎ ይጽፋል። ኦኬ እንዳለ ሕዝባችንን የጨረሱት፣ አስረው ለረጅም ጊዜ ልክ እንደ ጀርመን ውስጥ እንደነበረው ኮንሰንትሬሽን ካፕ እስር ቤት ውስጥ ቤተሰቡ አያቶቻችን የማቀቁት ያለቁት ማንም አያውቀው። ኬንያዊ እዛ ጋ ያለ ወይ ሱዳናዊ ምን እንደተደረገ አያውቀውም። ስለ ጀርመኑ ስለነበረው ጭፍጨፋ ግን ብጠይቋቸው እያንዳንዱ ይነግሯቸዋል፣ ያውቃል። ምን ደረገ ስንት ሚሊዮን ይሁዳዎች እንዳለቁ ምናምን ሁሉ ነገር ይታወቃል። የነሱን ታሪክ ተጽፎልን አላ የእኛንም እኮ እነሱ ስለጻፉት ነው። አሁን ችግሩ ምንድን ነው? እኛ በዛን ሰዓት ስንት ሰው እንዳለቀም ማወቅ አንችልም። በግምት ነው፣ ግምት ነው። እና አሁን የደብረ ሊባኖስ ላይ ወደ 2000 የሚሆኑ ከ2000 በላይ የሚሆኑ መነኩሴዎች፣ አዛውንታት፣ ቄሶች የተረሸኑት የተገደሉት በዛች በሶስት ቀን ውስጥ ይሄ፣ መነግራቸው ከታስራ ሁለት በሶስት ቀን ውስጥ ነው። በመቶ ሺህ የሚሆን ሕዝብ ያለቀብን። ከዛ ደግሞ ታስረው እስር ቤት ውስጥ ለብዙ ብዙ ብዙ ጊዜያት የማቀቁት ያለቁት በበሽታ ስለስበው ማንም እንትን አይልም እና እንደውም በጣም ብዙ ፍቅር አለን ለኮሎናይዘራችን ይፍ ሄደ። እንደዚህ አርገው የጨፈጨፉን ኬንያ ሄዳችሁ ብታዩ ይሄ ፓንአፍሪካኒዝም የሚባል ነገር ጭራሽ መስማት አይፈልጉም። እንግሊዝ በሏቸው፣ ዩናይትድ ኪንግደም በቃ፣ ያላቸው ፍቅር ልነግራችሁ አልችልም። ለአሜሪካና ለእንግሊዝ ያለው ፍቅር ኬንያ ውስጥ ልነግራችሁ። እንዴት ሰው እንዲያደርጎ ትን ያለውን አገር እንደዚህ ያደርገውን ህዝብ ያከብራል። በአሁኑ ሰዓት ኬንያ ውስጥ ትልልቅ ቤተ መንግስቶች አሉ። የብሪትሽ ሞናርኮች ማረፊያ ነው፣ ሰፋሪ እያሉ እዛ ሄደው የሚዝናኑበት ቦታ አለ። ወጣ ወጣ ብለው በጣም መሀት መሬት አላቸው። ያ ባለፈው እንደነገርኳቸው አገራቸው በውጭ ዜጋ የተያዘው በኢሮፓዊ ያትን ህንዶች ነው። እንዳለ አገሪቷን ይዘቁጭ አሉት እና በዛን ሰዓት ያ ሁሉ ማው ማው የሚባሉት አሁን ገና ከሰው አሁን ገና ፍርድ ቤት 2009 አካባቢ ላይ ፍርድ ቤት መጥተው አራት እንግዲህ አራት ናቸው። ያው የተረፍን በዚያ እስካሁን በእድሜ ያለ ነው ብለው እንግዲህ አቅማቸው ይቻለ መሰለኝ መተው መንግስት እኮ አይደለም መንግስት እኮ አይደለም መንግስት እኮ አይደለም ሄዶ የተደረገው ነገር በይፋ ይጻፍ፣ ለዓለም ይታወቅ ብሎ እኮ አይደለም ይከራከረው የሆነ ትንሽ ደልመና ሳንቲም ኮምፐንሴሽን ብሎ ይሰጡናል ወይ ሀውልት እናሰራለን ያሉ አለቀ። አንድ መቶ ትራክተር እንሰጣችኋለን ከዛ በዛ ጸጥ ይላል። እና የእኛ ታሪክ ያለፈው የደረሰብን ነገር ሁሉ እንደ እርሱት ባለፈ ነገር አያስፈልግም ለምን መሰላችሁ? ከዛ ጋር ተያይዞ ዛሬም እዛ ውስጥ ነን ያለ ነው። ዛሬም እኛኮ ይመስለናል እነሱ ወታደሮቻቸው ስለወጡ ከሀገራችን እንደው ነፃ የወጣን እየመስለን ነው እንጂ በነሱ ስር ነው ያለ ነው የምንተዳደረው፣ በነሱ ነው በነሱ ብር ነው የምንገበያየው። የነሱን የእነሱን ፖለቲካ ያሉንን ነገር ካልሰማን በቃ መንግስታችን ይገለበጣል። ይሄው አሁን ባለፈው የዛሬ ወር አካባቢ ያየሁት እንትን ላይ የአሜሪካው የኮሎኔል ጀነራል የአፍሪካ በአሜሪካ የወታ ኔቪ ነው አርሚ የአፍሪካ እንትኑ ጀነራሉ ጥቁር ነው ደግሞ። ብዙ ጊዜ ነግሬያቸዋለሁ። ያለፈው ቢምቦ ሙላቸው ሰዎች አሉ አይደል? ጥቁር ነው። አሁን ምን ያደርጋሉ? ጥቁር ያስቀምጡና በደንብ አድርጎ ይጫወትበታል ጥቁሩ። እና ጀነራሉ ምን ብሎ የተናገረው የቡርኪናፋሶ መሪ ኢብራሂም ትራኦሬ ለህዝቡ በጣም ትልቅ ዳንጀር የሆነ ነገር ይዞ ነው የመጣው፣ እና ህዝቡን በጣም እያጠፋ ስለሆነ ህዝቡን እያስቸገር ወይ ደግሞ እየጨቆነ ስለሆነ በመጀመሪያ የፈረንሳይና የአሜሪካ ወታደሮችን ነው ከሀገሩ ያስወጣው። እያንዳንዱ ሚኒራል እያወጡ ማዕድን ካምፓኒዎችን ነው ይዘጋው። በጠቅላላ ለሀገሪቷ ይሄዱ ነው። ተመልከቱ የሚያደርገውን ነገር። እችም እያንዳንዳችሁ ታውቃላችሁ። ስለማንድሆን ግን ጀነራሉ ያለውን ራሱ ሄዳችሁ ተመልከቱ። በጣም በጣም አደገኛ ሰው እንደሆነ ለአገሩ ህዝብ። ስለዚህ አሜሪካ የሀገሩን ህዝብ ነፃ ማውጣት እንዳለባት ኮ ማለት ነው። ከዛ እኛ ደግሞ እንዴ ነው እነሱን ነው ምንለው? አሜሪካ በጣም በጣም ለእኛ ጥሩ ነው፣ ለኬንያዊ ጥሩ ነው። ጠቅላላ አፍሪካ ሀገር ሲባል እነዚህ እንደ ይህን ሁሉን የሰሩን ህዝቦች እንዴት ሰው እንደው ስለ ማው ማው ማወቅ ከፈለጋችሁ ግቡና ንዱ ተመልከቱት። እሱማ ፎቶ ሁሉ አለ የተደረገው ነገር፣ ኧረ ቪዲዮ ሁሉ አለ፣ ብላክ ኤንድ ዋይት ያየሁት የተደረጉት ነገር ያለቁት ህዝብ በቃ የጨረሱት ህዝብ ለአመታት የሚበሉት ምግብ አጥተው አጥንት ሆነው ያለቁ ልክ እንደ ጀርመን ዩዳዎቹ እንደነበሩት እንደዛ ሆኖ ያለቀው ህዝብ። ዛሬ እንግሊዝ ሲባል እንደ እንትን ነው የሚያምኗቸው፣ በቃ በጣም ነው የሚወዷቸው።